ህብረተሰቡ ኮንትሮባንድ የሚያደርሰውን ጉዳት በመረዳት የመከላከልና የመቆጣጠር ስራውን በተጠናከረ መልኩ ሊደግፍ ይገባል ተባለ። በጉምሩክ ኮሚሽን የጅግጅጋ ቅርንጫፍ ጽህፈት ቤት ኮንትሮባንድ የመከላከልና የመቆጣጠር ስራውን በቅንጅት እያከናወነ መሆኑን የቅርንጫፍ ጽህፈት ቤቱ ስራ አስኪያጅ አቶ ዝናው ደረበ ተናግረዋል። ባለፉት ሶስት ወራት ውስጥ ጽህፈት ቤቱ ባከናወነው ኮንትሮባንድን የመከላከልና የመቆጣጠር ስራ በውጪ ኮንትሮባንድ 350 ሚሊዮን ብር፣ በገቢ ኮንትሮባንድ 800 ሚሊዮን ብር፣ በጥቅሉ 1.2 ቢሊዮን ብር ማዳን መቻሉን ስራ አስኪያጁ አክለው ተናግሯል ተናግሯል። ይህ ውጤት የተገኘውም ቅርንጫፍ ጽፈት ቤቱ ከህብረተሰቡ፣ ከክልል የጸጥታ አካላት፣ ከመከላከያ ሰራዊትና ከሌሎችም ባለድርሻ አካላት ጋር በጋራ ተቀራርቦና ተናቦ በመስራቱ ነው ብለዋል። ባለድርሻ አካላትም ሆኑ ህብረተሰቡ ኮንትሮባንድ በአገር ኢኮኖሚና በጤና ላይ በተለይም ወጣትና አምራች ዜጋው ላይ የሚያደርሰውን አሉታዊ ተጽዕኖና ጉዳት በመረዳት የመከላከልና የመቆጣጠር ስራውን በተጠናከረ መልኩ ሊደግፍ እንደሚገባም ጥሪ አቅርበዋል። በተጨማሪ ሴት ታክስና የዜሮ ሽያጭን በተመለከተ ግንዛቤ ለማስጨበጥ የተካሄደው መድረክ ተጠናቀቀ። በገቢዎች ሚኒስቴር የታክስ ትራንስፎርሜሽን ጽህፈት ቤት አዘጋጅነት ለአምስት ተከታታይ ቀናት ከዋናው መስሪያ ቤት ታክስ ማስታወቅ ዳይሬክቶሬትና ከቅርንጫፍ ጽህፈት ቤት ለተውጣጡ የታክስ ማስተዋወቅ ባለሙያዎች፣ የምርመራ ኦፊሰሮች፣ ተመላሽ ገምጋሚዎችና የተጨማሪ ሴት ታክስ አግባባዊ ህግ ተገዥነት ለተውጣጡ ኃላፊዎች የግንዛቤ ማስጨበጫ መድረክ ተከናውኗል። መድረኩ በኢትዮጵያ ውስጥ የሚፈጸሙትን የተጨማሪ ሴት ታክስ ማጭበርበርን፣ የተሳሳተ የታክስ መ ደረጃን እንዲሁም የሐሰተኛ ክሬዲት ተመላሽና የዜሮ ሽያጭ ማሳወቅ ላይ ክትትል ለማድረግ በሚጠቅሙ ጉዳዮች ላይ ትኩረት ያደረገ ነበር። የመድረኩ ተሳታፊ ባለሙያዎች ቀድሞ ከነበራቸው በተሻለ መልኩ ግንዛቤያቸውን ያዳበሩበት መድረክ እንደነበር ተናግረዋል። በታክስ መረጃ ትንተናና አስተዳደር ተግባራት ዙሪያ ለታክስ ኦዲት ባለሙያዎች ሲሰጥ የነበረው የመጀመሪያው ዙር ስልጠና ተጠናቀቀ። በታክስ ትራንስፎርሜሽን ጽህፈት ቤት አዘጋጅነት ለአራት ተከታታይ ቀናት በአዲስ አበባ ከተማ ከሚገኙ ስድስቱም የሚኒስቴሩ ቅርንጫፍ ጽህፈት ቤቶች ለተወጣጡ የታክስ ኦዲት ባለሙያዎች ሲሰጥ የነበረው የመጀመሪያው ዙር ስልጠና ስኬታማ ነበር ተብሏል። በስልጠና መድረኩ ማጠቃለያ ላይ የተገኙት የታክስ ትራንስፎርሜሽን ጽህፈት ቤት ኃላፊ አቶ ጥሩነህ ለገሰ ጽህፈት ቤቱ የታክስ አስተዳደር ስርዓትን ለማዘመን በርካታ ተግባራትን እያከናወነ የሚገኝ መሆኑን ጠቅሰው ይህ ስልጠና በተለይም ለዘርፉ ባለሙያዎች የመፈጸም አቅም መጎልበት ከፍተኛ ጠቀሜታ ይኖረዋል ብለዋል። ሰልጣኞች ወደ ስራ ገበታቸው ሲመለሱም ያገኙትን እውቀት በሚጠበቀው መልኩ ስራ ላይ መዋል እንደሚኖርባቸው አሳስበዋል። ሰላም ጠን ያስጥልን ተመልካቾቻችን፣ ይህ ሳምንታዊ እኛናኛ መሰናዷችን ነው። እኛናኛ ልክ በዚህ ሰዓት ወደ እናንተ ይደርሳል። የገቢዎች ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርብላችሁ እኛናኛ በገቢዎች በተለይ በሀገር ውስጥ ገቢ ጉዳይና እንደዚሁም ደግሞ በጉምሩክ ኮሚሽን ጋር የተያዙ ጉዳዮችን ወደ እናንተ በማድረስ ይታወቃል። ከጀርባይ እንደምትመለከቱት አሁን የምንገኘው በባሌ ሮቤ አካባቢ አቅራቢያ ወደምትገኘው የመልዩ ልዩ መቆጣጠሪያ ጣቢያ ነው በሐዋሳ ጉምሩክ ቅርንጫፍ የመልዩ ልዩ መቆጣጠሪያ ጣቢያ እንግዲህ ከሮቤ ተነስተው በተለያዩ አቅጣጫ በሮቤ መስመር ወደ ጊኒር ወይም ደግሞ ወደ ሶፍመር ዋሻ በኩል የሚያሳልፉ መንገዶች የሚያስተላልፈውን አቅጣጫ ይዞ ያለ ቦታ ነው። ይህ ቦታ እዚህ ቦታ ላይ እንግዲህ የጉምሩክ ኮሚሽን ሰራተኞች ህገወጥ የሆኑ ጉዳዮችን በመቆጣጠር እንደዚሁም ደግሞ ለሀገር ደህንነት፣ ለህዝብ ደህንነት የሚያሰጉ ጉዳዮችን በመቆጣጠር እንግዲህ እዚህ ቦታ ላይ ቆይታ የሚያደርጉ ነው የሚሆነው። በተለያዩ ጊዜያት ይህም ፕሮግራም በምንቀርጽበት ጊዜ በተለይ ከዚህ በፊት ባቀረብነው የጋላፊ ፕሮግራም ላይ እንደተመለከታችሁት ከፍተኛ የሆነ ሙቀት የነበረበት ቦታ ላይ የጉምሩክ ሰራተኞች ስራቸውን ሲያከናውን ተመልክተናል። አሁን ደግሞ እዚህ ቦታ ላይ በተቃራኒው ከፍተኛ ቅዝቃዜ ያለበት ቦታ ነው ይህ ቦታ ቅዝቃዜ የሚኖር ሙቀት የሚኖር የጉምሩክ ሰራተኞች እንግዲህ የሀገር ደህንነትን ለመጠበቅ የህዝብ ደህንነትን፣ የህዝብ ጤንነትን የሚጎዱ ጉዳዮችን ለማስቀረት እየታተሩ ነው የሚገኙት። እዚህ ቦታ ላይ በተገኘንበት ሰዓትም ይሁ እንቅስቃሴ እንደቀጠለ ነው። የጉምሩክ ኮሚሽን የሚያደርጋቸውን የመቆጣጠሪያ ሂደቶችን ከስራ ኃላፊዎች ና ከተቆጣጣሪ ባለሙያዎች ጋር ሆነ ቆይታ የምናደርግ ነው የሚሆነው አብራችሁን እንደምትቆዩ ተስፋ እናድርጋለን። መልካም ጊዜ። ነገር እኔ መሬት ደርሷል ማለት ነው። መሬት ደርሷል ግን ለምሳሌ ይሄ ጎማ አዲስ ሆኖ ከስር ቢሆን ኖሮ አይወጋም አንድ ስለሆነ ጣጠራ ጣቢያ የተቋቋመበት አላማ እንደሚታወቀው ታች መልዩ ላይ ብዙ መንገዶች አሉ። መልዩን አልፎ የሚወጡት በዚህ በዳባይ አለ አለም ገና ብዙ የሚባሉ እንትኖች አሉ። ሌላ ደግሞ በጎባ አስፋልት እየተሰራ ነው። በደሎመናም፣ በዚህ በጋሰራም ብዙ መንገዶች አሉ። ቢያንስ እዚህ ሻሎ ላይ ሲሆን እነዚህም በመኪና በሚን በሚን ኤዴን ከፈር ማድረግ እንችላለን። ከመልዩ ተነስተ 40 ምናምን ኪሎ ሜትር ላይ ሳይሆን እዚች ከሆነ ወደ ጎባም ወደ በርበሬም ወደ ጋስራም ለመሄድ ይቀላል። ለዛ ነው ተጠንቶ በጥናት የቱ ጋ ነው ቢሆን የሚሻለው መቆጣጠራ ጣቢያ ኮንትሮባንድ ለመከላከል የቱ ጋ ነው የተሻለ ተብሎ ኮሚቴ ተቋቁሞ ኮሚቴ አጥንቶ በዛ ጥናት ሌላ ደግሞ እዚችጋ፣ ሌላ መውጫ የለም። በተለይ ክረምት ክረምት ሲሆን ሌላ እንትም ጠበት የለም። ሻሎ መቆጣጠሪያ ጣቢያ የኮንትሮባንድ እንቅስቃሴዎችን መከታተል እንዲሁም ህጋዊ ንግድ ስርዓት እንዲሰፍን ለማድረግ የበኩሉን ድርሻ የሚወጣ ጣቢያ ነው። በኬላ በኩል ከሚያልፉ መኪኖች ፍተሻ ጀምሮ በጫካ ውስጥ የሚንቀሳቀሱ አካላት ሁሉ በጣቢያው ባልደረቦች ክትትል ይደረግባቸዋል። ለሀገርና ለዜጎች ጎጂ የሆኑ የኮንትሮባንድ ውጤቶችም በመያዝ ይኸው ጣቢያ ሰፊ እንቅስቃሴ እያደረገ ይገኛል። እዚህ ቦታ ሞር ኮንትሮባንድን ለማከላከል ሲባል ህገወጥ የሆኑ ነገሮችን ወይም ደግሞ ህጋዊ የሆኑ ነገሮችን ደግሞ ፓርቲስፓሽን ቻክ አርገን ጀስት ለሀገራችን ሊጎዱ የሚችሉ ነገሮችን በመያዝና ሞር ደግሞ ህገወጥነት በመከላከል የህግ በለነት ለማስከበር ነው እየሰራን ያለው። ፍተሻ ሁኔታው ገቢና ወጭ አለ። በእኛ አሁን ባለንበት ቦታ ላይ ያው አዲስ ቦታ ቢሆንም ሞር ገቢ ምንለው ከጊኒር መስመር ወይም ከጎሮ መስመር፣ ከሶማሊ መስመር አቋርጦ የመጡ መኪኖችን ሞር ትኩረት በማድረግ የስጋ ደረጃቸው መስረት በማድረግ ኮንትሮባንድ ሊይዙ ይችላሉ የሚሉት መኪኖች ነው። እነሱን ፍተሻ እናደርጋለን። ፍተሻ አዲስ እቃ ከተገኘ ወይም ህገወጥ የሚላቸው ነገሮች ጀስት ከተያዙ በኋላ ለመንግስት ገቢ ይሆናሉ። በተለያየ አካል ይያዝ ይችላል። በኬላ ላይ ይያዛል፣ በበረራ በደፈጣ ይያዛሉ፣ በክልል ጸጥታ አካላት ይያዛሉ። ሁሉም በሚያዙበት ሰዓት ተይዞ እንትን በሚመጡበት ሰዓት አረካካቢ አመራሮች ባሉበት በስነስርዓት ተቆጥሮ በ265 ገቢ ይሆናል። ክልል ፖሊሲም እንደዚያው ሲያመጣ። በትክክል ተቆጥሮ አረካካቢ ባለበት ተቆጥሮ ሁለት ስልሳ አምስት ሰጥተናቸው እንደዛ አይነት መንገዱ ነው ገቢ የምናረገው ማለት ነው። ቃ ምናልባት ገቢ ስናደርግ ገቢ እንትን የአደራ ሞዴል የሚባል አለ፣ የውርስ ሞዴል ሁለት ስልሳ አምስት አለ። በአደራ መልክ የሚገባ እቃ ከሆነ በሁለት ሰባ ገቢ እናደርጋለን። ውርስ እቃ ከሆነ በ265 ገቢ አድርገን እናስቀምጣለን ማለት ነው እቺ ስትከፈት እዚህ ውስጥ ቦዱ ክፍት ነው። ቦዱ ማለት ነው ልክ እዛ ጋር እቃውን ካስገቡ በኋላ አሁንም ተመልሶ ወደ ነበረበት ያደርጋል። ሁለተኛ ነገር ደግሞ ይሄ የወለር ሻ ይባላል። ይሄ ሲሰራ ሰ ቦዱ ልክ ይሄ እንዳለ ይሆናል። እቃው የሚገባው በዚህ ይሄ የሚገባው ልክ ይህን ከሰሩ በኋላ ይህች ትፈታለች። ስታለች ጀስት ይሄ ከፈጣር ማለት ነው። ከዛ በኋላ ልክ እንደዚህ ሁለተኛ ነገርም አማራጭ ሊከፈት ይደረግና ይገባል። የሚወጣው ልክ ሳጥን በዛ ይሳባል፣ ወይም ደግሞ በገመር ነው የሚሳባው። ሌላኛው ይች ነች። ይች ፓራወልት የኋላ ፓራወልት አንደኛ አሁን ባሮን ሳውንድ ሰዳ የጠርጣሬ ደረጃ ከደረሰ ደግሞ እነዚህ እንደት መስለም ተረጋቸው አሁን፣ ይሄ ነባር ቆየ ነው። አዲስ ቢር ከሆነ ግን እዚህ ጋር ነገር አለ መልክቱ ማለት ነው። ሁለተኛ ነገር ደግሞ ልክ እነዚህ ማይካ ከሆኑ ደግሞ ማይካዎችን ቀደህ ቀዳዳውን ታያለ ማለት ነው። እሱ ይሄ ኋረፓሮ የሚሰራበት ስልክ ምናምን። ሁለተኛ ነገር በጣም ውድ የሆኑ ነገሮች የሚገቡበት በትች ነው።

ይሄ ለምሳሌ ልክ በእንደዚህ ትጥመጣ እንደዚህ ተደርድሮ ልክ በዚህ ሌግ ስልክ ይጠመጣ ማለት ነው። ያችኛዋ መጨረሻ ላይ በቡለል የሚያስራት ይችላል። ቀዳዳዋ ቅድም ያሳየው በውጭ ላይ እዛ ጋር ከተሰራ በኋላ እችና እቺ በር ይሆናል። ይከፈታሉ ማለት ነው። የጉምሩክ ኮሚሽን በያዝነው ዓመት ያቀደው ገቢ ለማሳካት ሁሉም ቅርንጫፎቹ በስኬት የተንቀሳቀሱ መሆኑን የሩብ ዓመቱ አፈጻጸም አመላካች ነው። በተለይም በመቆጣጠሪያ ጣቢያዎች ያለው የሥራ አፈጻጸምና የቁጥጥር ሥራ ይበል የሚያሰኝ እንደሆነ የሻሎ መቆጣጠሪያ ጣቢያ ምስክር ነው። በዚህም በአንድ በኩል የሐዋሳ ቅርንጫፍ የጣለበትን የገቢ አደራ ሲወጣ፣ በሌላ በኩል ሕገወጥ የሆነ የንግድ እንቅስቃሴ በመቀነስ ረገድ ድርሻዊ ጎላ ሆኗል። በብዛት ሰልቫጅ ይገባል። ሰልቫጅ አሮግልባሽ ጫማ፣ ጨርቅ ይገባል። እንደገና ደግሞ ጎጂነት መድኃኒት ይገባል። በጣም እንደምታየው በብዛት አለ፣ መድኃኒት በብዛት ይገባል። በጣም ኤክስፓርድ ያደረገ ጥራቱን ያልጠበቁ መድኃኒቶች ይመጣሉ። እንደዛው እንደገና ደግሞ ምግብ ነክም እንደዛው ኤክስፓርድ ያደረገ ሁሉ ምግብ ነኮችም የሚመጡበት ታይም አለ። ጊዜያቸው ያለፍባቸው ምግቦች ማለት ነው። አሁን ወጣቱ አሁን በብዛት ሱስ ውስጥ አሁን ሲጋራ በጣም ይገባል። በዚህ ማለት ነው። ሲጋራ በጣም በብዛት ይገባል። እዚህ መስበል አብዛኛው ሕዝቡም ተጠቃሚ ነው በቀላሉ ስለሚያገኝ በዚህ ስለሚገባ። እዚህ ሲጋራ በጣም ይገባል እና አሉ አዳዲስ አልባሳትም ይገባሉ ልዩ ልዩ ኤ በርቡዝ ምናም ብርድ ልብስ ይገባሉ። ብዙ አይነት ጋር ይገባሉ። አዋሳ ቅርንጫፍ የተሰጣን ገቢ አለ። ከአዋሳ ደሞ ለኛ ደግሞ ለሻሎ መቆጣጠሪያ ጣቢያ የተሰጣልን እሱን ለማሳካት ምን ችለን 2010 ሰባት አሳክተን፣ ሁለት ሺ አስራ ስምንት አንደኛ ሩብ ዓመትም ለእኛ የተሰጣን መቶ ምናምን ፐርሰንት አሳክተን ነው። የሚቀጥለውም እንደዛ እያደረግን ማለት። ከእኛ የሚጠበቁን ያው ኮንትሮባንድ እዚህ ከላ ላይ ይመጣል ብለን አንጠብቅም። ጥረት ያስፈልጋል። እዚህ ቀጥታ ከላ ላይ መጥቶ ኮንትሮባንድ እዚህ ከላ ላይ እንይዛለን ብለን አንጠብቅም። ለምን፣ ብዙ መንገዶች አሉ። ስለዚህ መረጃውን በደንብ ያጠናክርን መረጃ ላይ ሆነን መነሻ የት ነው መድረሻ የት ነው እንዴት ነው መያዝ ያለብን በሚል በመረጃ ባለሙያዎች አሉ። መረጃ ባለሙያዎች ብቻ ሳይሆን እኛ ራሳችን ውስጥ እንትን ብለን መረጃውን በደንብ አጥንተን እንደዛ ብዙ እንትኖች ያዝ ነው አለ ይታወቃል። እዚህ ቦታ ላይ የቅንጅት ስራ ነው የሚሰራው። በእኛ በኩል ላይ ሞር ጉምሩክ ስታፍ እና የፌደራል ፀረ ኮንትሮባንድ አካሎች አሉ። ከኛ ከጉምሩክ ፈታቾችም በስተጀርባ ደግሞ የኢንተሊጀንስ ወይም ደግሞ የመረጃ ክፍሎች አሉ። ከኛ በላይ ደግሞ አለቆች አሉ። ሰው እኛ በቅንጅት ነው የምንሰራው። ቅንጅት ሲባል ምንድን ነው? እቃዎች ሲመጡ ሞር ይህ አስፋልት ወይም ደግሞ መንገዶች ብቻ ይዘው ላይመጡ ይችላሉ። በጫካ የሚያልፉ ነገሮች አሉና እነዚህ ደግሞ ከመረጃ ክፍል ከ ከጉምሩክ ውስጥ የመረጃ ኢንተሊጀንስ ተንታኞች አሉ። ከነሱ ጋር እንደገና ደግሞ እ ከአቅማችን በላይ የሆኑ ነገሮች ወይም ደግሞ ከአቅማችን በላይ ውሳኔ የሚያስፈልጉ ነገሮች አለቆች አሉ። እነሱ ጋር ኮንታክት እናደርጋለን። እንደገና ደግሞ ከጸረ ኮንትሮባንድ ጋር ደግሞ እነዚህ ፖሊሶች አሉ እነሱ ሞር የህግ ማስከበር ስራ ነው የሚሰሩ። እኛ ፍተሻ በምንሰራበት ሰዓት አንዳንድ ከህገወጥ የሆኑ ሰዎች ሊኖሩ ይችላሉ። እነሱ በእኛ ላይ ጉዳት እንዳያደረሱ ሽፋን ለማድረግ እና ሞር ደግሞ በጫካ በግራም በቀኝም የሚወጡ ኮንትሮባንድ እቃዎች አሉ። እነሱን ከእነሱ ጋር ተቀናጅተን ነው መረጃ ንታን ያርገን ወጣን ሊያዙ የሚችሉትኝ። ሲነሳ የት ነው የሚመጣ? በኦፕሬሽን ይሁን በደፈጣ ይሁን በበረራ ይሁን እንደዛ ነው። አብዛኛው ከበር የምናደርጉ ኬላ ላይ የሚያዙ አይደለም። የተወሰነ ነው። ኬላ ላይ አልፎ አልፎ ይመጣ ለመደበቅ ያው እቃ ነው የያዘው ቀጥታ በኬላ አይመጣም። አብዛኛ መንገዶች ብዙ መንገድ ስላለ እኛ በመረጃ ነው። እዚህ አሁን የሶስት ወሩን መቶ ምናምን ፐርሰንት ያልኩት አብዛኛ አይቴ ከሆነ አሁን በመረጃ፣ ሌሎች ደግሞ ወረዳዎች ይተባቡረናል። ይዞ የሚያመጡት ባለድርሻ አካላት ወረዳዎች እዚህ ከኛ ጋር አሉ፣ ባሌ ዞን ከነሱ ጋር ነው አብዛኛ ስራ የሚሰራ እንጂ እዚህ ከላ ላይ ይቃ ይመጣል። በዚህ ቀጥታ እንትን ብለህ አትጠብቅም። ቻን ልክ የሚባለው አለ። ቀበቶ ቀበቶ ነው አይደለ? ዝምጠው የመጀመሪያ ቀበቶ አልፈታ ካለ እንደዚህ ልክ አልወጣ ካለ የሆነ እቃ ውስጥ ላይ አለ ማለት ነው እቃው ከያዘው ይሄ አልወጣ ካለ ማለት ነው። እሱን ቼክ የምታደርገው ልክ ወይም በሰው እንዴ አይደል? ይሄ እ ልክ ልክ ከአቅም በለ ከሆነ ደግሞ ጀስት ልክ ከዚህ ጋር ትሆንና እቺ ትከፈታለች። የጥርጣሬ ስጋት ደረጃ ከፍ ካለ እቺ ትከፈትና ወዲዋን ማየት ይችላል። እዚህ ጋር ይሳል። እሺ፣ እስከዚህ ድረስ ማምጣት ይችላል። እስከዚህ ማለት ነው አለ። እሱን ይጠቀምበታል። ሁለተኛ ነገር ደግሞ ይቻለች ሰዎች ከዚች እስከዛች ጋር ደስ የሆነ ነገር ሰሩባት እና እዚህ ጋር ለጥፈው አብሮ ቀይ ይገባል ማለት ነው። ቀለል ያለ ነገር ደግሞ እዚህ ጋር ይገባል። ስለዚህ የመኪና አካል ምንም አይተርፍም። በመቆጣጠሪያ ጣቢያ የሚከናወኑ የፍተሻ ስራዎች በሙሉ ጥናትን መሰረት ያደረጉ እንደሆኑ ባለሙያዎች ያነሳሉ። በቅንጅት የሚሰሩት የቁጥጥር ስራዎች እንዳሉ ሆነው ተሽከርካሪዎቹን የስጋት ደረጃ መሰረት በማድረግ የፍተሻ ስራዎች ይከናወናሉ። በዚህም በርካታና ጎጂ የሆኑ የኮንትሮባንድ እቃዎች ይያዛሉ። አገራችን ሊጎዱ የሚችሉ ነገሮች ሞር ሚና አለው የሚባለው ኮንትሮባንድ ከመከላከል አንጻር ጉምሩክ ነው ብዬ ለማሰብ፣ ምክንያቱም አንደኛ የጦር ማሰራ ሊያልፍ ይችላል። ሁለተኛ ነገር ደግሞ መድኃኒቶች አሉ። መድኃኒቶች ጀስት ህጋዊነታቸውን ሳይጠብቁ በጫካ ነው የሚገቡትኝ ምንም እንኳ ኤክስፐር ዴታቸው እንኳ ኤክስፐር ዴታቸው እንኳ ኤክስፐር ባያደርግም አንደኛ ቴምፐሬቸር በራሱ አፌክት ሊያደርገው ይችላል። ሁለተኛ ነገር ደግሞ ህጋዊ ነገሮች ለምሳሌ ከመድኃኒትና ከጦር መሰሪያ ውጭ ያሉ ኤሌክትሮኒክስ ነገሮች ሊሆኑ ይችላሉ። አልባሳት ሊኖሩ ይችላሉ። እነዚህ ደግሞ ህጋዊ ነጋዴዎችን ነው ሞር አፌክት የሚያደርጓቸው። እንደገና ደግሞ እነዚህ የጦር መሰሪያዎች ምንላቸው ጥይቶች ወይም ደግሞ እነዚህ መድኃኒቶች ደግሞ ሞር ጥይቶቹ ለሽብር ወንጀል ሊውሉ ይችላሉ። እነዚህ የአገርን ኢኮኖሚ ከፖለቲካ ማናጋት ጋር ተያይዞ ሞር አገሪቱ ሚዛናዊ እንዳታደረግ ነው የሚያደርግና ይህንን እኛ እየተከላከልና እያስከበር ነው ያለን ብለን የምናስበው እና እየሰራንም ነው። ዝም ብለው ሁሉም መኪና ቆመ አይደለም የተፈትሸው። በቃ ሪስክ ያለው መኪና ነው። ለምሳሌ ከዚህ ከጎሮ የሚነሳ መኪና ወይ ከመልዩ የሚነሳ መኪና እና ከበርበሬና ከግንድር የሚነሳ መኪና በአንድ አይነት ታይም ለምን ከግንዲር የሚነሳና ከበርበሬ የሚነሳ ኮንትሮባንድ ያለበት ቦታ ስለሆነ አቴሽን ሰቴ ትፈትሻለ። ከላይ ከሮቤ የሚነሳ መኪና እና ከግንዲር የሚነሳ መኪና አንድ አይደለም። ከዚህ ወደዚህ ሄዶን ያው እንደ መኪና ነው እንደ ይቃ ነው። ከዛ ደግሞ የቤት መኪኖች ምናምን እንትን አሉት። በቃ እንደ መኪና ፈታሻ መፈተሻ ያለበት አዳዲስ ልጆችም ሌሎችም ልምድ ያለው ልጆች በተለይ ሻግ ምናምን እንዴት ነው ሻግ የሚሰራ? ምን አይነት መኪናዎች ላይ ነው የሚሰራ? የቱጋ ነው ሻግ የሚሰራ? እነዚህም በየጊዜ ልምድ ያሉ ልጆችን ሌሎች ልጆችን እንዲያስተማሩ አድርገን በዛ ነው እንትን የምናደርገው። የኮንትሮባንድ እንቅስቃሴን ለመቆጣጠር በርካታ አካላት በትብብር እንደሚሰሩ ይታወቃል። ይሁንና አሁንም የአካባቢው ሕዝብ የግንዛቤ ሁኔታና ለቁጥጥር የሚያስፈልጉ ግብአቶች ማነስ የጣቢያውን አቅም እየተፈታተነ ይገኛል። ቀዝቃዛ የአየር ጸባይን ተቋቁሞ ከመስራት ባሻገርም የአካባቢው መልክዓ ምድር ለኮንትሮባንዲስቱ እንቅስቃሴ በራሱ ተጽዕኖ ያሳድራል የባለሙያዎቹ አስተያየት ነው። እንደ ቅርንጫፍ መኪና እጥረት አለ፣ አይደልም። ባሌ ሌላ ቦታ ከፈር ለማድረግ መኪና ከሌለ አትችልም። ለምሳሌ እኛ እዚህ ነው ያለው። አሁን በኮንትሮባንድ ሰዓት አይመርጥም ጊዜ አይታወቅም። አሁን በዚህ ጊዜ ሊያልፍ ይችላል። መኪና ከሌለ ምን ታደርጋለህ? እየሰማ ዝም ትላለህ። ምንም ማድረግ አይችልም። ቻሌንጅ የሚያደረጉን ነገሮች ያው የመኪና እጥረት ነው። እቺንም ያው ሁሌ ጃኬት ነው የለበስኩት፣ ቅዝቃዜ ነው። በጣም ይቀዘቅዛል፣ ያው ባሌ ይታወቃል። እሷነቴ እዚህ ጋ ነው ያለችው ሁሉ ዲምቱ እዚህ ጋር ነው ያለችው። ያው ባለ መሆናችን ይታወቃል። ምንም እንትን ቅዝቃዜ አይጠየቅም። ጉምሩክ ኮሚሽን ሲባል ሞር ፖለቲካሊ ሳፖርቲቭ አደለም ያ ሲባል የጸጥታ አካሎችም ሽፋን በማድረግ ሬንጀር በማስለበስ ትንሽ እኛ ጋር ግጭት የመፈጠር ነገር አለ። ሁለተኛው ነገር ደግሞ ህዝብ በራሱ ለምሳሌ የምታገኘውን ነገር ሞር ህዝቡ ወይም ደግሞ ከአስተመር የምትለው አካል ሎው ኮስት ነው ሎ ፕራይስ ነው የሚያስበው ና።

የኮንትሮባንድ እንቅስቃሴ በሕዝብ ትብብር እንዲሁም በተቀናጀ የጸጥታ አካላት ጠንካራ ስራ ውጤታማ እንደሚሆን ይታመናል። የጉምሩክ ኮሚሽንም በተለያዩ የመገናኛ አማራጮቹ ይህንኑ የሕዝብ ድጋፍና ጥቆማ ሲጠይቅ ቆይቷል። በአዋሳ ቅርንጫፍ የሻሎ መቆጣጠሪያ ጣቢያ ላይ ያሉ ባለሙያዎችም ይህንኑ መልእክት አጽንኦት ሰጥተውበታል። በቻሉት አቅም አሁን ለምሳሌ መጠቀም የሚባሉ ነው ከኮንትሮባንድ ወይም ኮንትሮባንድ ነክ ሊሆኑ የማይችሉ ነገሮችን ሞር እኛ እነግራቸዋለን። ለምሳሌ መድኃኒት ቢመጣ መድኃኒት ከሕገወጥ ነገር ቢጠቀሙ አንደኛ ኤክስፐርት ሊያደርግ ይችላል። ሁለተኛ ነገር ደግሞ ቢያንስ እንኳን ሊትሬት ፐርሰን ነው የሚባል ኤክስፐር ዴት እኳን እንኳን ቢያየው ቴምፐራቸር በራሱ አፌክት ሊያደርግ ይችላል ብለን እናስባለን። ሁለተኛ ደግሞ ከምግብና መድኃኒት አቅርቦት ዋስትና ሲያኖራቸው ያን ነገር መጠቀማቸው ለጤናቸው በጣም አፌክት ሊያደርጋቸው እንደሚችል፣ በሶስተኛ ነገር ደግሞ እነዛን ሲጠቀሙ ህገወጥ ነገሮችን በሚያበረታቱ ሰዓት ላይ እንዳረክት ላይ የእኛ ቤተሰብ ወይም ደግሞ ሀገራችን የተጎዳች መሆኑን እናሰምራቸዋለን። ኮንትሮባንድ እንደሚታወቀው የሀገር ጸር ነው። ኮንትሮባንድ ሲባል አብዛኛው ሰው በቃ እንደ እንትን አያይም። ለምን አለማወቅም ሊሆን ይችላል እንትነው ይችላል። ግን ኮንትሮባንድ ምንድነው? እኛ ሰው ማወቅ ያለበት ኮንትሮባንዱ ምንድነው? ጥቅሙስ ምንድነው? ጉዳት ምንድነው? ይቀረናል። ብዙ ማስተማር አለብን በየቦታ። ስለዚህ እኛ እኛን እንድትተባበር ኮንትሮባንድ እንድንከላከል ምንድነው እንዴት ነው የምንከላከለው ያው ከብቻችን የኮንትሮባንድ መከላከል አንችልም ህዝብ ካልተባበረን ኢንፎርሜሽን ካላገኘን በየት በየት እንደሚወጣ ስለማናቅ በቃ እንዲተባበሩን እንዲያግዙን እንፈልጋለን